አሰላሙ አለይኩም ወረህመቱ ላሂ ወበረካቱ። ብን ቤተሰብ እንዴት ናችሁ? በያላችሁበት የአላህ እዝነት ረህመት ከእናንተ ጋ ይሁን። ዛሬ ደግሞ በአዲስ ነገር በአዲስ ርዕስ መጥቻለሁ ማለት ነው። የዛሬ ያ ርዕስ የነቢዩ ሶለላሁ አለይህ ወሰለም ሚስቶች ስንት ናቸው? ሰለላሁ አለይህ ወሰለም እና እነማን ናቸው ከነስም ዝርዝራቸው ይዤ መጥቻለሁ ማለት ነው። ለቤቱ አዲስ የሆናችሁ ላይክ ሼር በማድረግ ቤተሰብ ሁኑ ማለት ነው ውዶች። እሺ የመጀመሪያው የነብዩ ሱለላሁ ዐለይሂ ወሰለም ሚስቶች አስራ ሁለት ናቸው። ከነስም ዝርዝራቸው ይዤ መጥቻለሁ። አንደኛ፣ ሰይደቲ ኸዲጃ ራዲየላሁ አንሁ ብንት ሁለይድ የመጀመሪያ የረሱል ሱለላሁ ዐለይሂ ወሰለም ያገቡት ማንን ነበር? ሚስታቸው ከ12 የመጀመሪያው ኸዲጃ ረዲየላሁ ዐንሁ። ሁለተኛ ሰውዳ ብንት ዘመህ ነበሩ። ሶስተኛ ሰይዳተ ሐፊሷ ሐፊ ረዲየላሁ ዐንሁ ብንት ኢምራን ልጅ ነበሩ። አምስተኛ ሰይዳቲ ዘይነብ ረዲየላሁ ዐንሁ ብንት ሁዘይማ ስድስተኛ ሰይደተ ሂንድ ብንት ኡመያ፣ ሰባተኛ ሰይደተ ዘይነብ ብንት ጀህሽ፣ ስምንተኛ ሰይደተ ጅወሪያ ቢንት ሐርስ፣ ዘጠነኛ ሰይደተ ማርያም አል ቂብ ጥዲ ቤንት ከሸሞዕ ነበሩ ማለት ነው። አስረኛ ሰይደተ ረምላ ብንት አቡ ሶፊያን አስራ አንደኛ ሰይደተ ሶፍያ ብንት ሀይ አስራ ሁለተኛና የመጨረሻ የነቢዩ ሶለ ላሁ አለይህ ወሰለም ሚስት መይሙና ብንት ሀርስ ይባሉ ነበር ማለት ነው። እነዚህ የነቢዩ ሶለላሁ አለይህ ወሰለም ሚስቶች አስራ ሁለቱ ናቸው ማለት ነው። እነዚህን የነቢዩ ሰለላሁ አለይሂ ወሰለም ሚስቶች ቢያንስ በቃላችን እንኳን ግማሹን ማህፈዝ አለብን ማለት ነው። ወዶች በቃላችን ማህፈዝ አለብን ወሰለም ዘውጅ የመጀመሪያ ናቸው። እነዚህ የገለጽ ናቸው ናቸው ማለት ነው። በአማርኛም በአረበኛም የተጻፉልን ናቸው ማለት ነው። እነዚህ የረሱል ሰለላሁ አለይሂ ወሰለም ሚስቶች እንግዲህ አስራ ሁለት ናቸው። ከነስማቸው ከነ ዝርዝራቸው ይዘናቸው የመጣን ማለት ነው። የመጀመሪያው የመጀመሪያው የመጀመሪያው ሚስታቸው አዲጃ ነበረች ማለት ነው። ስማኝ ድሜ እድሜ ከአመት በታች ከሆንክ አንብ ቢያንብ። ምክንያቱም አስር ስህተቶች ህይወት ሙሉ ድሀ አድርገው ያስቀሩሃል። ይህ በሃያዎቹ እድሜያችን ውስጥ ለሚለፋ ነገር ግን ትኩረታቸው ለተሰረቀ ወይም ህይወቱ ውለታ እንዳለባት ለሚያስቡ ወጣቶች ሁሉ ማስጠንቀቂያ ነው። ከሰላሳ አመት እድሜ በፊት የምትወስናቸው ውሳኔዎች ወይ ግዛትህን ይገባ ይገነባሉ ወይ ደግሞ አቅምህን ይቀባብላሉ። ጠጋ በል ከአእምሮ አስራው ከሰላሳ 30 አመት በፊት ወንዶች የሚሰሯቸው ድሃ፣ ግራ የተጋቡና አቅመቢስ ሆነው እንዲቀሩ የሚያደርጋቸው አስር አደገኛ ስህተቶች እነዚህ ናቸው። ሰለላሁ ዐለይሂ ማለት አንደኛ አላማን ከማሳደድ ይልቅ ሴቶችን ማሳደድ። የሀያዎቹ እድሜ ራስን ለመገንባት ነው፣ ቆንጆ ሴቶችን ለማስደመም አይደለም። ሴቶች ሁሌም ይኖራሉ፣ የማግባት ጊዜህም ይመጣል። ሴቶች አንተ እንዲያሳድዱ የሚያደርግ ህይወት በመግባት ላይ አተኩር። የዘጠኝ እስከ አምስት ስራ በቂ ነው ብሎ ማሰብ ወርሃዊ ደሞዝ በረከት ይመስላል በጎን ሌላ ነገር የማትገነባ ከሆነ ወጥመድ ነው። ንገድ ንግድ ጀምር። ከሁለት ተማር። ጊዜህን መሰል ጊዜ ሶስተኛ ለማደግ ከመዋቅ ንዋ ማፍሰስ ይልቅ ለማስደመጥ ማውጣት የአይፎን የዲዛይነር ጫማዎች በከለብ የምትጣጣላቸው መጠጦች ወደፊት ህይወትን በዝምታ እየገደሉ ናቸው። ሀብት እንጂ እዳ አታከማች። ገንዘብ አብዛኛውን እጅ አታበክ ነው። መርዛማ ጓደኞች እና ስሜትን ጥገኛዎችን ማቆየት የጓደኞች ስበብ እንድታደርግ የማይገፋፉ ከሆነ ወደኋላ እየተጎተትክ ነው ማለት ነው። ወደኋላ ላይ ነው። ለመካከለኛነት ኑሮ ታማኝ መሆን የለብህም። ቁርጣቸውን ከፍ በል። ከሴቶች ጋር ስሜታዊ ድክመት ማሳየት ሴት እንድትሰድድህ፣ እንድታታልልህ፣ ችላ እንድትልህ ትፈቅዳለህ እና አሁንም ትለምናለህ። ወንድሜ አቁመህ አስተካክል። ሴቶች የሚያከብሩ ኃይልን ድንበርን ብቻ ነው። መጽሐፍትን መማር እና ራስን ማስተማር ችላ ማለት፣ ሳምንቱን ሙሉ ፓርቲ ማድረግ፣ መጽሐፍ ማንበብ የለም። እድግ የለም እድገት የለም። በሰላሳ አመት ግን ህይወት ታስተምረሃለች። አንብብ፣ ተማር። ገንዘብ እንዴት እንደሚሰራ አለመማራታችሁ ታወጣለች። ትከስራለህ፣ ትደክማለህ። ገንዘብ እንዴት መቆጠብ ኢንቨስት ማድረግ፣ ማባዛት እና መጠበቅ እንዳለብህ ተማር። ገንዘብ እንዴት እንደሚሰራ አለም አባረታታ ታወጣለህ፣ ትከስራለህ፣ ትደግመዋለህ። ገንዘብ እንዴት መቆጠብ፣ ኢንቨስት ማድረግ፣ ማባዛት እና መጠበቅ እንዳለብህ ተማር። ገንዘብ ወደ ስሜታዊ ሰው አይመጣም። ወደ ስልታዊ ሰው ነው የሚመጣው ያለ ዲስፕሊን ወይም ወይ መዋቅር። መኖር በፈለከው ሰዓት መነሳት፣ ሁሌም የጊዜ ሰሌዳ የለህም፣ ምንም ግብ የለህም። ይህ የተሸናፊዎች አኗኗር ነው። ቀንህን አዋቅር፣ ጊዜህን ታዋቃጠር እና በአላማ ተንቀሳቀስ። ጊዜ አለ ብሎ ማሰብ ጊዜ የለም ወንድሜ፣ ህይወት ቀድሞውን እየሮጠች ነው። በሰላሳ አመትህ እኩዮችህ ዋና ስራ አስፈጻሚዎች፣ የቴክኖሎጂ ግዙፎች፣ ባለሀብቶች ይሆናሉ። አሁንም ነገሮችን እየደረስኩበት ነው የምትል ከሆነ ህይወት በየጠዋቱ በፊትም መምታት ተጀምርሃለች። ሁሉም ሰው ማመን፣ ሁሉም ሰው ጓደኛ አይደለም፣ ሁሉም ሴት ጣፈንታ አይደለችም ብለ ሁሉ እቅዶችን በግምታ ያዝ ጉልበትን ጠብቅ። የወደፊት ህይወትን በማስተዋል ላይ የተመካ ነው። ስለዚህ እንደ ተዋናይ የምመክርህ የሀያዎች ዕድሜ ለጨዋታ አይደለም፣ ቦታ ለመያዝ ነው። ከሰላሳ አመት በፊት የምትገኘ እና ያለ ዲስፕሌን ወይም መዋቅር መኖር በፈለከው ሰዓት መነሳት ሁሉም የጊዜ ሰሌዳ የለህም። ምንም ግብ የለህም። ይህ የተሸናፊዎች አኗኗር ነው። ቀንህን አዋቅር፣ ጊዜህን ተቆጣጠር እና በአላማ ተንቀሳቀስ። ጊዜ አለ ብሎ ማሳብ ዘጠነኛ ጊዜ አለ ብሎ ማሳብ፣ ጊዜ የለም ወንድሜ። ህይወት ቀድሞውኑ እየሮጠች ነው በሰላሳ ዓመት እኩዮችን ዋና ስራ አስፈጻሚ የቴክኖሎጂ ግዙፎች ባለ ሀብት ሆነዋል። አሁንም ነገሮች እየደረሰ ነው። የምትፈልገው ከሆነ ህይወት በየጧቱ በጥፊ መምታት ትጀምራለች። ሁሉም ሰው ማመን ሁሉንም ሰው ጓደኛ አይደለም፣ ሁሉም ሴት እጣ ፈንታ አይደለችም ብለን፣ ሁሉም እቅዶችን በዝምታ ያዝ፣ ጉልበትህን ጠብቅ። ወደፊት ህይወትን በማስተዋል ላይ የተመካ ነው፣ እውነት ነው። ስለዚህ እንደ ተማና የመምህር የሃይዋዎቹ የሃያዎቹ እድሜ ለጨዋታ አይደለም፣ ቦታ ለመያዝ ነው። ከ30 ዓመት በፊት የምትገነባው ነገር ከፍ እንደምትል ወይም በመካከለኝነት ውስጥ እንደምትሰበብ ይወስናል ይለናል። በዚሁ በነብዩ ሰለላሁ ዐለይሂ ወሰለም ሚስቶች በአስራ ሁለቱ ቀጠል ያልሆኑ ነው ይዤ የመጣሁት ኝነት ነው። ቪዲዮው ደስ ካላችሁ ላይክ ሼር በማድረግ ቤተሰብ ሆኖ ደስ ካላላችሁ ደግሞ ብሉ ዲስላይክ አድርጉ፣ ማለት ነው ውዶች፣ አመሰግናለሁ። አላህ ሱብሃነ ወተዓላ ሀገራችንን ሰላም ያደርግልን። ሀገር ሰላም ሲሆን ሁሉም ሰላም ይሆናል ማለት ነው። በእያላችሁበት እንግዲህ ይጠብቀን ይጠብቃችሁ እያልኩኝ ከዚህ እሰናበታለሁ ማለት ነው። ቪዲዮ እንግን ሻር ላይ ካድርጉልኝ ወደ ድል ደረጋችኋል ደው ፈላይ ወደ ድልድይ አላህ ይጠብቃችሁ ማለት ነው። ወዶቼ አላህ ሱብሃነሁ ወተዓላ በየአለንበት ሁሉ ይጠብቀን። ሁላችንም እንግዲህ አላህ ነው ጠባቂው። አላህ ሀገርን ሰላም ያደርግልን ውዶችዬ ማለት ነው።